አቤቱ ኢትዮጵያን እስከ መሠረቷ ማለትም ስሟንና ወሰኗን ሁሉ እናፍርስ እናፍርስ እናጥፋ ያሉትን የትግሬን የኦሮሞን ልጆች በመዓትህ አስባቸው። በል በስድብና በተቃውሞ ተንጫጫ። እኔን ይቅርና ሀገርን ያህል ትልቅ ነገር ተሳድባችኋል፣ ክዳችኋል። ስለዚህ በእኔ ላይ ምንም አታመጡም፣ በእጣታችሁም አትነኩኝ። ማን ሊፈቅድላችሁ? አንተ ወራዳ የቃል ኪዳን ሰንደቅ ዓላማ አቃጣይ የሆንክ የትግሬና የኦሮሞ ልጅ ሆይ፣ ኢትዮጵያን ስለተበቀላችኋት እናንተንም የሚበቀላችሁ ሁሉ ብፁ ነው። በእናንተ የጥፋት መንገድ የሄዱትንና የሚሄዱትን ሕፃናትና ታዳጊ ልጆቻችሁን ይዞ በአለት ላይ የሚፈጠፍጣቸው ሁሉ ብፁ ነው። ምንጭ ከዳዊት መዝሙርና ከእኔ ከራሴ የተወሰደ ነው። በዚህ መሰረት የአማራ ነገድ የሆንክ ትውልድ ሁሉ ራስህን በራስህ በምትበድልበት ኀጢአትህና ነገድህ ወገንህን የወንዝህ ልጅ የደብርህ ልጅ በምትበድልበት ኀጢአትህ ሁሉ በአማኑኤል የቁጣ መቅሰፍት ልትጠረግ ነውና የት ትገባ? ምን ይውጥህ? ሀገርህን ኢትዮጵያን ከማንኛውም ጠላት እንደምትጠብቅና ቀድመህ እንደምትሞትላት ሁሉ ነገድህን፣ ወገንህን የወንዝህን ልጅ የደብርህን ልጅ ባትገልና እርስ በርስህ የምትከባበር የምትዋደድና የማትገዳደል ቢሆን ኖሮ በምድር ላይ ማን እንዳንተ? ከእስራኤላውያን የማትማሩ ከንቱዎች ናችሁ። በጌ ምድር ጎንደር ስማኝ ባዶ እንዳትቀር፣ ጐጃምና ሸዋ ስማኝ ባዶ እንዳትቀር፣ አንተ ቤተ አማራ ስማኝ ባዶ እንዳትቀር። ከአረቦች በፊት ኦሮሞ ሊወርህ መምጫ መድረሻውን ሌት ከቀን ሲመክር ባዶ እጅህን ሆነህ ተው፣ አታንቀላፋ መንግስት አለ ብለ ሳታደርግ ተስፋ ተዘጋጅ፣ ተጠብቅ፣ በአንድነት በይፋ ጎንደር ተነሳና ንገረው ለጎጃም ጎጃም ተነሳና ንገረው ለሸዋ ሸዋ ተነሳና ንገረው ለወሎ ተዘጋጅቶብሃል ሊወርህ ኦሮሞ በአብይ አትታለል ንቃበት በቶሎ ትግሬና ኦሮሞ መጥፊያቸው አንድ ነው ትግሬና ኦሮሞ መጥፊያቸው አንድ ነው የሁላችን ጠላት አረብ ሲገባ ነው በሉ እንግዲህ አድማጮች አንባቢያን የአማራን ነገር ከዚህ ላይ እንደማቆየት ላድርገውና ትናንት ወደ ተበተኑትና ዛሬ ደግሞ ተረኛንን ብለው ሀገር ምድሩን እየረበሹት ወዳሉት ወደ ትግሬና ኦሮሞ ልሂድ። ትግሬና ኦሮሞ ሆይ እናንተ ደግሞ እጅግ በጣም በጣም ትልቁንና ሰማይ የነካውን ኃጢአታችሁ ሀገርን፣ ህዝብን፣ ሃይማኖትን፣ ታሪክን፣ የሰው ልጅ ነጻነትን፣ የህዝብና የሀገርን አንድነትን፣ የሰውንና የሀገርን ህልውና፣ የሰውን ልጅ መብት የሰውን ልጅ ክብር ሁሉ በማጥፋታችሁ የኢትዮጵያና የኢትዮጵያውያን አምላክ ኃያሉ እግዚአብሔር በመለኮታዊ መቅሰፍቱ፣ መዓቱ አይቀጡ ቅጣት ሊቀጣችሁ፣ ሊጠርጋችሁና ለዘላለም ሊያጠፋችሁ ወደ እሳት ባሕር ሊከታችሁ ከፊታችሁ፣ ከጀርባችሁ፣ ከቀኛችሁ፣ ከግራችሁ፣ ከጭንቅላታችሁ ላይ ቆሞባችኋልና የሚያድናችሁ ማን ይሆን ማንም? ማንም ወዮላችሁ ከፊታችሁ ላለችባችሁ ለዚያሽ ቀን እግዚኦ እግዚኦ የዛች ቀን የዋይታ ጩኸትና የእልቂት ሞት ምን ጆሮ ነው የሚሰማው ምን ዓይን ነው የሚያየው ወዮልን ምእመናን ወዮ ለነፍሰ ጡር ወዮ ለመጫቶች ወዮ ለሕፃናት ወዮልን ዲያቆናት ወዮልን ካህናት ወዮልን መነኮሳት ወዮልን መናንያን ባሕታውያን ወዮልህ ጳጳሳት አንተ አስመሳይ ሁሉ ለሰላሳ ዓመት ጸረ ኢትዮጵያን እና ጸረ ኢትዮጵያውያን በሆኑት ከሃዲያን ባለስልጣናትና ሰራዊታቸው በሆኑት ቅጥረኞች ጥይትና ቆመጥ ስንትና ስንቱን ኢትዮጵያዊ ዜጋ ሁሉ፣ ነገደ አማራ ሁሉ፣ ክርስቲያኖች ሁሉ በግፍ እየተጨፈጨፉ ሲሞቱና አካለ ጎዶሎ ሆነው ሲቀሩ ከነፓትርያርካችሁ ጭምር ዝምታን የመረጣችሁና ከዝምታም አልፋችሁ ተርፋችሁ በስውር ሆነ በግልጥ የጥፋታቸው ተባባሪ እስከ መሆን የደረሳችሁ ሁሉ የእነዚህን ንጹዓን ሁሉ ደማቸው በእጃችሁ እንዳለ እወቁ፣ እመኑ። ወዮሉ! ፓትርያርክ አንተ አስመሳይ በሰው ዓይንና ፊት የተከበርክ በእግዚአብሔር ዓይንና ፊት ግን የተናቀህ የተዋረድክ፣ እንደ ቆሻሻ የምትታይና የእሳት ባህር የተዘጋጀልህ አዎ እያንዳንድህ እንደ ልማድህ በድንቁርና አእምሮህ ደግሞ ምን አባቱ አባቶቻችንን የሚሳደብና የሚያዋርድ እያልክ ቀልድ፣ ስደበኝ፣ እርገመኝ። አልተሳደብኩምና አላዋረድኩም እንጂ ብሳደብና ባዋርድስ እኔ በመሳደቤና በማዋረዴ ትናደዳላችሁን? ምንስ ልታደርጉላቸው ትችላላችሁ? ገና ወደ ሲኦልና ወደ እሳት ባሕር እየተወረወሩ ሊጣሉላችሁ ነው። የሄዱትም ሁሉ የተጣሉ ነው በሉ። ሂዱና ፈጣሪን ፍርድህ ልክ አይደለም። አባቶቻችንን አትኮንንብን፣ እኛንስ እኛን ኮንነን በሉትና ከሲኦል አውጧቸው። እነሱን ልታወጡ ይቅርና እናንተም መግቢያችሁን እንጃ። የሁላችንም የማትሪክ ውጤት ሆነ የዩኒቨርስቲ የመመረቂያ ጽሑፋችን ከፊታችን ስለሆነ ሳንወድ በግድ እንሰማዋለን፣ እናየዋለን። ስለዚህ እናንተ በእኔ ላይ እኔም በእናንተ ላይ ለጥፋት ለመነሳሳት አንቸኩል። የየራሳችን ስውር አጢአት ይበቃናል። ለነገሩ እናንተ በእኔ ላይ ለጥፋት ከተነሳችሁብኝ ዘመናት ተቆጠረ፣ ነጎደ፣ አለፈ፣ አልሆንላችኋል እንጂ ከአው ማአትከ ለዓለ አሕዛብ ኢትዮጵያ እለ እያአምሩ ኳ ወለዓለ መንግሥት ኢትዮጵያ አንተ ይጸውአ ስመከ ትርጉም በማያውቅህ በኢትዮጵያ ሕዝብ አሕዛብ ላይ ስምህንም በተዋህዶ እምነት በማይጠራ በኢትዮጵያ መንግሥት ላይ ማዕትህን አፍስስ። ይትአርምም ወይ ትጸምም እግዚኦ እስመ ናሁ ወውኡ ጸላእትነ ወአንስኡ ርእሶሙ ጸላእትነ ወተማከሩ ላዕሌነ ወይ ቤሉ ንኡ ንስርዎሙ እምአሕዛብ ወይ ዘክሩ እንከ ስመ ኢትዮጵያ እስመ ተማከሩ ኽቡረ ወአረዩ ለአሌነ ተሰካታዩ ወተካየዱ። ትርጉም አቤቱ ዝም አትበል፣ አትዘግይም። እነሆ ጠላቶችን በእኛ በአማራዎችና በክርስቲያኖች ላይ ጮኸዋልና፣ ጠላቶችንም በእኛ በአማራዎች በክርስቲያኖች ላይ የራሳቸውን በትዕቢት አንስተዋልና፣ በእኛም በአማራዎችና በክርስቲያኖች ላይ ተማከሩ ኑ ከሌላው ነገድ ሕዝብ ለይተን አማራን እናጥፋቸው አሉ። ከእንግዲህም ወዲያ የኢትዮጵያን ስም እያሰቡ አያንሱ አሉ። በአንድነት ተካክለው ተማክረዋልና በእኛ በአማራዎችና በክርስቲያኖች ላይ ሴራ አቆረጡ፣ ቃል ኪዳንም አደረጉ። ጨርሰው ለማጥፋት ማለት ነው። እንዲህ የሚያደርጉብን እነማን ናቸው ካላችሁኝ ትግሬና ኦሮሞ እንዲሁም አረብና አውሮፓውያን ናቸው እንጂ ሌላ ማንም ማንም ይኸው ትናንትም ዛሬም የኤሳው የፈርዖን የሰናክሬም ልጆች ሁነው ኢትዮጵያን አማራን ክርስቲያንን እያስቸገሩ ያሉ እነሱ ናቸው። ዋጋቸውን የሚያገኙበት ቀን ሩቅ ባይሆንም ለጊዜው ግን በጣም አስቸገሩን። አምላኬ ረሴ ኦሙ ከመሳዕር ዘቅድመ ገጸ እሳት ወከመእሳት ዘያውዒ ገዳመ ወከመነበልባል ዘያነድድ አድባረ ከማሁ ሰዶዶሙ በአውሎከ ወሁ ኮሙ በመቅሰፍትከ ምእላ ውስጥ ገጾሙ አሳረ ወያምሩ ስመከ እግዚኦ ይተሐፈሩ ወይተሐወኩ ለዓለም ይሐስሩ ወይተሐጎሉ ወያምሩ ስመከ እግዚአብሔር ከመ አንተ ባህቲተከ ልውል ዲበ ኩሉ ምድር። ትርጉም አምላኪ ሆይ የአማራንና የክርስቲያኖችን ጠላቶቻችንን ሁሉ በእሳት ፊት እንዳለ ገለባ አድርጋቸው እሳት ዱርን እንደሚያቃጥል ነበልባልም ተራሮችን እንደሚያነድ አንተም እንዲሁ በቁጣህ አሳዳቸው፣ በመክሰፍትህም አስደንግጣቸው፣ በፊታቸውም እፍረትን ሙላ። አቤቱ ስምህን ይወቁ፣ ይፈሩ፣ ለዘላለም የሚታወቁ ይጎስቁሉ፣ ይጥፉም። ስምህም እግዚአብሔር እንደሆነ በምድር ሁሉ ላይ አንተ ብቻ ልዑል እንደሆንክ ይወቁ። አሜን፣ አሜን፣ አሜን። ዘላለማዊ ድልና ክብር ለአንዲት ኢትዮጵያና እውነተኛ ኢትዮጵያውያን ለሆኑት ሁሉ ይሁንልን። ዘላለማዊ ውርደትና ሞት ለሀገር ውስጥና ለሀገር ውጭ የአንዲት ኢትዮጵያና የአንድ ኢትዮጵያውያን ጠላቶች በሆኑት ሁሉ ላይ ይሁንባችሁ። ደግሞም ይሆናል፣ በምንም ተአምር አይቀርም። እናንተ በክርስቲያን አማራነታችሁና በሙስሊም አማርነታችሁ በንጹሕ ኢትዮጵያዊነታችሁ ምክንያት የውጭ ጠላቶችን ቅጥረኛና ባንዳ በሆኑት በትግሬ ካሃዲዎችና በኦሮሞ ካሃዲዎች ጠላትነት እየተሰቃያችሁ ያላችሁት ሁሉ አይዟችሁ። ዛሬ በሳይጣኒዝም ስራቸው በርትተው የምታዩቸውን የትግሬና የኦሮሞ ካህዲዎች ሁሉ ከቅርብ ጊዜ በኋላ ለዘላለም አታዩቸውምና መከራውን ታገሱ። እግዚአብሔር ለኛ በግፍ ለተገፋነው ሁሉ ማዳኑንና ደስታውን በዓይናችን ያሳየናልና። የመጨረሻ ማሳሰቢያ ለትግሬ ፖለቲከኞች፣ ጋዜጠኞች፣ አክቲቪስቶች፣ ምሁራን ተብዮዎች ሁሉ ፈጣሪን አታውቁትምና አታመልኩትም እንጂ ምናልባት የምታመልኩትና የምታውቁት ከሆነ ግን እንዲያው በፈጠራችሁ ብላችሁ የምነግራችሁ ነገር እናንተ አብይ አህመድን ከእናንተ በላይ ገዳይ፣ ጨፍጫፊ፣ አፈናቃይ፣ ወራሪ፣ አጥፊ፣ ጎሰኛ፣ ጎጠኛ ሀገር አፍራሽ ሀገር ሻጭ ከፋፋይ በታኝ ሌባ ዘራፊ ውሸታም ከሃዲ ጨካኝ ወዘተ ወዘተ እያላችሁ በባለጌ አንደበታችሁ ደፍራችሁ ለመተቸትና ለመንቀፍ ለመቃወምና ለመሳደብ ለመክሰስ በእውነት በእውነት ትምህርቱ፣ እውቀቱ፣ ብቃቱ፣ ሞራሉ፣ መንፈሱ፣ እውነቱ ሁሉ ከእናንተ ማንነት ውስጥ አለ እንዲያው ግን አታፍሩም? ሀፍረትንና ነውርን የማታውቁ ሀፍረትንና ነውርን የምታውቁና ጤነኛ ባለ አእምሮ ሰዎች የምትሆኑ መቼ ነው? ደግሞስ ብዙ አይነት ሳይጣናዊ ስም የምትሰጡት የወለዳችሁት ያሳደጋችሁት የእናንተ የግብር ልጅ መሆኑን አታውቁምን? ልትክዱ ነውን? መጀመሪያ ላይ በደህንነት ያሰለጠናችሁትና የሾማችሁትስ በእናንተ ሳይጣናዊ ዘመነ መንግሥት ጊዜ መሆኑን ልትረሱ ነው ወይስ ልትክዱ? ስለዚህ ምንም ቢያደርጋችሁና ቢያደርግ እናንተ ያስተማራችሁትን የነገራችሁትን ያሳያችሁትን ያሳወቃችሁትን ነውና የሚፈጽም ቻሉት የእጃችሁን ነው የሰጣችሁ። አጉል ጫጫታ አትንጫጩ። እየተመለሳችሁ ልትፈርጡ እንደ ቁንጫ እንጥጥ እንጥጥ እያላችሁ አትዝለሉ። ዝም ብላችሁ ወደ ሃይማኖት ተመለሱና በንስሐ ታስራችሁ በተስኪያን ሳሙ። አርፋችሁ ቁጭ በሉ። ከእንግዲህ ወዲያ የእናንተ ነገር ያበቃና ያከተመ ነው። እስከ ክርስቶስ ምጽአትም ቢሆን ወደ መንግስትነት እንደርሳለን፣ በወንበር እንቀመጣለን፣ ሀገርን እንመራለን ብላችሁ እንዳታስቡ፣ እንዳታለሙ እረ ቅዠትም ቢሆን እንዳትቃዡ አደራ። ወትሮም ቢሆን አዲስ አበባ የገባችሁና ለ27 ዓመት ያህል የቆያችሁ ሀገርን ሃይማኖትና ህዝብን አጥፍታችሁ እንደምትጠፉ ክፉ የሆነ ትንቢት ንግርት አስቀድሞ በተነገረባችሁ መሰረት ይፈጸም ዘንድ ግድ ስለነበር ነው እንጂ ለሀገርና ለህዝብ መሪነት ትበቃላችሁ ብሎ ፈጣሪ የፈቀደላችሁና ያስቀመጣችሁ አልነበራችሁ። ለዚህም ነው እንዳልነበራችሁ ሆናችሁ መግቢያችሁ ጠፍቶ የቀረውና እንዳንበጣ ረግፋችሁ የቀራችሁት። መዝጊያ አሁን በሦስተኛ የጽሑፍ መልእክቴ ላይ በውስጥ መስመሬ በጣም ብዙ ሰዎች በቁጥር ከአርባ በላይ የሆናችሁ ብዙ ብዙ ደብዳቤ ይልካችሁልኛል። በተለይ ደግሞ ኢትዮጵያ የዓለም ብርሃን ማኅበርተኛ የሆናችሁ ጨዋነት የተሞላበት የጽሑፍ ደብዳቤያችሁን ሁሉንም አንድ ባንድ አበጥሬ አይቸዋለሁና አመሰግናለሁ። የሚናገረውን ከማያውቅ የማኅበርተኛችሁ አባል ከሆነው ከአንድ ዕውቀት አልባ ዲያቆን ተብዬ ከሆነው በቀር ወትሮም እኮ ዲያቆን በዲ ፊደል ስትጠሩ ነው የተበላሻችሁት። ዲ ዲያብሎስ፣ ዲ ዲዮቅልጥያኖስ ወዘተ። ደሞ በጽሑፍ ሲያመሰግነኝ፣ ሲያገነኝ፣ ሲያከብረኝ፣ ሲመሰክርልኝ አለማፈሩ አርቲፊሻል አበባ የሆነ ዲያቆን ነው። የሚገባህ ከሆነ በቁጥር ሦስት የጽሑፍ መልእክቴ ላይ የሰይጣን ሰላምታና ምስጋና ለፈጣሪና ለመላእክት ምናቸውም አይደለም ብያሃለሁ። ስለዚህ የምናምንቲዎች ምስክርነት፣ ምስጋና፣ ክብር፣ ግነት፣ መውደድ ሁሉ ለአምኃ ኢየሱስ ገብረ ዮሐንስ ዕውቅናው ነው ብለህ የምታስብና የምታምን ከሆነ ሁልም ተሳስተሃልና አስተውል። ጌታችን ኢየሱስ ክርስቶስ እኔ የእናንተን ክብር አልሻም የአባቴን እንጂ እኔ ከእናንተ ክብር አልሻም ከአባቴ እንጂ እያለ በዘመኑ የነበሩትን የአፍቅቤዎችን የልብ ጠማማዎችን ሁሉ ይገሥጻቸውና ያሳፍራቸው ነበር። ስለዚህ ስለ አምኃ ኢየሱስ ማንነትም የሚመሰክሩለት ግዑዝ የኢትዮጵያ ምድር፣ እውነት፣ መድኃኔ ዓለም ድንግል ማርያም፣ ቅዱሳን ስውራን ናቸው። እንጂ በስጋ ገበያ እየተመላለስክ አንዴ ቀዝቃዛ አንዴ ሙቅ እየሆንክ የምታደርገው የጠፋብህ አስመሳይ ክርስቲያን የሆንከው ሁሉ አይደለህም። በተጨማሪም በውስጥ መስመሬ በድምፅ ሰላምታና መልእክት ያቀረባችሁልኝን ሰምቻለሁ። በጣም አመሰግናለሁ። እኔም ድምፃችሁን በመስማቴ ደስ ብሎኛል። እንዲሁም በጽሑፋችሁ በግላችሁ ስለ ራሳችሁ የጠየቃችሁ ሰዎችን መልእክታችሁን ሁሉ አይቸዋለሁ። ስለሆነም የግድ መልስ የሚያስፈልጋችሁን ሰዎች መርጬ በውስጥ መስመሬ ልጽፍላችሁ እሞክራለሁ። ደጋግሜ እንደነገርኳችሁ ለማንኛውም ግለሰብ ሆነ ማኅበር ጥያቄ ለሁሉም በመልእክቴ እንጂ በውስጥ መስመሬ መልስ የማልሰጥ መሆኔን ነግሬያችሁ ነበር። እናንተም እንደተረዳችሁ እኛ ውቅ ያለሁ አመሰግናለሁ። አሁን ግን ለተወሰኑ ግለሰቦች መልስ ለመስጠት የሚያስገድድ ነገር ስለሆነባቸው ነው። ኢትዮጵያ ዓለም ብርሃን ማበርተኞች ስለ ማኅበሩ ማንነትና ምንነት በጽሑፋችሁ መልስ እንድሰጣችሁ ስለ ነገራችሁኝ፣ ስለአሳሰባችሁኝ፣ ስለ ጠየቃችሁኝ፣ ስለ ተማጸናችሁኝ ነገር ሁሉ እያመሰገንኩ ስለ እናንተ እውነተኝነት፣ ስህተተኝነት እናንተም ሆናችሁ ጠላቶቻችን የምትሏቸው ሁሉ እንድትነግሩኝም እንዲነግሩኝም አልፈልግም አልፈልግም። ምስጋና ለመድኃኔ ዓለምና ለእናቱ እንዲሁም ለቅዱሳን ስውራን ይሁን። ከዕውርነቴ የሚመራኝ ከድንቁርናዬ የሚነግረኝ ከሽባነቴ የሚያራምደኝ ከዱዳነቴ የሚያናግረኝ ከጎባጣነቴ የሚያቃናኝ ከለምጻምነቴ የሚያነጻኝ መሪ ስላለኝ አትጨነቁ። ለእናንተም ሆነ ለሚቃወማችሁ ሁሉ የምመክረው እንደ ዘመኖቹ ነጋዴ ፖለቲከኞችና የወንጌል ድላላዎች ምናምንቴ ሳትሆኑ ዝም ብላችሁ ለእግዚአብሔር፣ ለራሳችሁ ነፍስ፣ ለሰዎች ችግር ስትሉ ነቢዩ ዳዊት ከክፉ ሽሽ መልካምንም አድርግ ባለው መሰረት መልካም ሥራን ብቻ ስሩ። እስቲ እስቲ በሞቴ ሰይጣን በአካል ተገልጦ ቢሰድባችሁና ግብ ግብ ሊገጥማችሁ ቢመጣ መልሳችሁ ልትሰድቡት ነው? ግብ ግብስ ልትገጥሙት ነው? አታሸንፉትማ። ይህን የምነግራችሁ እኔ በተማርኩት ትምህርት ብቻ ሳይሆን እውነት እውነት እላችኋለሁ በአካል እየተገለጠ ስለምንገናኝና ስለምንገጥም ነው። እናም የእሱ መሸነፊያና የእኔ ማሸነፊያ አንድና አንድ ብቻ ነው፣ ማማተብ ብቻ። ያኔ ከመቅጽበት ብን ብሎ ይሰወራል። ታስታውሱ እንደሆነ በቁጥር አንድ የአዋጅ መልእክቴ ላይ ከዘንዶ ጋር በአካል ገጥሜ እንደነበረ እነግራችኋለሁ። እናም ያኔ ዘንዶውን ያሸነፍኩት በ16 ዓመቴ የልጅነት ጉልበቴ የትግል ግብግብ በርትቼም አይደለም፣ በመልአኩ ቅዱስ ሚካኤል ደራሽነትና በማማተብ ብቻ ነው። ትቶኝ ተምዘግዝጎ እንዲሄድ ይሆነው። እናም እነዚህ ክፉ ተቃዋሚ የሚባሉት ሰዎች ለምሳሌም እነ ጋንኤል ክብሪት ወይም ዳንኤል ክብረት ዲያቆን ተብዬው፣ ዲዲ አባይነህ ካሴ፣ እነ የወንጌል ደላላው ሁሉን ቆሞ ሲሄድና ሲያወራ ሰዎች አይምሰሏችሁ። ጌታ ቢገልጥላችሁ ደስ ይለይ ነበር። ሰይጣንን በአካላቸው ተሸክሞት ሲሄዱ ብታዩ ወየው ወየው ብላችሁ ነው የምታለቅሱላቸው። እናማ እነዚህን ተከታዮቻቸው ሁሉ በማንኛውም መንገድ ሲሰድቧችሁ የሳይጣን ግብር ልጆችና ባሪያዎች መሆናቸውን አውቃችሁ በሩቁም ይሁን በቅርብ ስትሰሟቸውና ስታዩቸው ለነሱ መልሳችሁ መሆን ያለበት አንድና አንድ ብቻ ነው። ይኸውም ማማተብና ዝምታ ብቻ ነው። ያኔ ደንግጠውና አፍረው ኩምሽሽ ይላሉ። ከዚህ ሌላ ግን እነሱን ውስጠ ሰምና ወርቅ በሆነ መንፈሳዊ ኃይለ ቃል አጥንታቸው እስኪሰበር ድረስ የምንቀጠቅጣቸው እኛ ነን። ለምሳሌ ቱቧፍ፣ አርቲፊሻል አበባ፣ የተከፈተ መቃብር፣ ሸረሪት፣ የሸረሪት ድር፣ የእፉኝት ልጅ፣ እፉኝት፣ ምናምንቴ፣ የቆላ ፍየል ጆሮ የተደፈነ እባብ ወዘተ ወዘተ እያልኩ እኔ እንደምናገረው ያለ ኃይለ ቃል ማለት ነው አሁን ይህ ሁሉ ቃል ላልተማረ ደንቆሮ ሁሉ በቀጥታ ስድብ ይመስለዋል ስለዚህም ነው ይሳደባል እንዴ ሰደበን እኮ እያለ ቱቦ አፉን የሚከፍት ይህ አይነቱ ቃል ግን ትርጉም ያለው ሃይማኖታዊ ትምህርት ሆኖ ለተግሣጽ የምንጠቀምበት ኃይለ ቃል ይባላልና ጤነኛ የሆናችሁ ክርስቲያኖች ሁሉ በመንፈሳዊ ህይወታችሁ እውቀታችሁ ታላላቅ የሆኑ አዋቂ መምህራኖች የሆኑ በሃይማኖታዊ ኃይለ ቃል ሲገስጿችሁ ከጥፋታችሁ በተጨማሪ ያለምንም ዕውቀታችሁ ስድቡን ሰደቡን ሳትሉ ቁጣቸውንና ተግሣጻቸውን መቀበል ብቻ ነው። ይህን ሁሉ የምነግራችሁ እኔ ያለፍኩበት ስለሆነ ነው እንጂ እናንተ በቀጥታ ብትገጥሟቸው ኃጢአታዊ በሆነ ግልጽ በሆነ ቆሻሻና ተራ ስድብ ስለምትሰዳደቡ መልስ አትሰጣጡ። የእናንተ ኃይለ ቃልና ተግሣጽ መሆን ያለበት ማማተብና ዝምታ ብቻ ነው። ለተቀረው ግን ሳይጣኒስቶች ሆይ እስቲ መጀመሪያ አምኃ ኢየሱስን በሳይጣናዊ የቅናት መንፈስ ከመሳደብና ከማጥላላት በፊት አምኃ ኢየሱስ በሚሄድበት መንገድ ሂድ እስቲ በሚኖርበት ቦታ ኑር እስቲ እያንዳንድህ ክርስቲያን የምትባልና ወንድም የምትባል ያኔ ነው አምኃ ኢየሱስ እንዳንተ አልጋ እያሞቀ የሚኖር መሰለህ መንጋ ምናምንቴ መልእክቴን ስቋቸው። ስራ ለሰሪው እሾህ ላጣሪው እንዲሉ ለኢትዮጵያ የዓለም ብርሃን ማኅበር ምንም ሁኑ ምንም እስካውቃችሁ ድረስ፣ አሁን የምነግራችሁ ግን ጉድ ነው። ይኸውም ስለ እናንተ መጥፎነት በብዙ ዝርዝር ጽፈው ተግሣጽና ተቃውሞ እንዳቀርብባችሁ የጠየቁኝን ደብዳቤያቸውንና የእኔን መልስ በደንብ አይታችሁታል። በሰጠሁት መልስም ሁላችሁም ማለት ይቻላል ደስተኞች እንደሆናችሁና እንደ ኰራችሁ ነው ያየሁት። ለመልሴ ቅንጣት ስህተት የለብኝምና አለብህ የሚል ቢኖር እንኳ አልቀበለው፣ ማን እንደሚመልሰው አውቃለሁና። እናም የሚገርመው ነገር ውሸትም ይሁን እውነት፣ እንደ ነገርኳችሁ፣ ለጊዜው እስካሁኑ ሰዓት ድረስ ማንነታችሁን ባላውቅም በእናንተ ላይ ያንን ሁሉ የዕዳ ደብዳቤ ከጻፉልኝና በቂ መልስ ከሰጠኋቸው በኋላ እነሱም መልሰው ስለ እናንተም ሆነ ስለ እኔ መልስ የሚሉኝን ነገር ለማየትና ለመስማት ብዬ መልእክቴን ከለቀቁህ በኋላ ድረ ገጤን ሳልከፍት ከሁለት ሳምንት በላይ ቆየሁና የሁላችሁንም በአንድ ላይ ለማየት ብዬ ከፈትኩና ሳየው ከዛ ሁሉ ሰው መልእክት የእነሱ የመልእክት መልስ ጨርሶ የለም። እኔም ስራ ለሰሪው እሾህ ለአጣሪው ይባሰው ብዬ ዝም አልኩላችኋለሁ። ሌላው መልሳቸው ይቅር ደርሶናል እንኳን አላሉም። ታዲያ ይህ ምን ይባላል? ሁላችሁም ብትሆኑ ለክፉ ሥራችሁ ስትሉ አምኃ ኢየሱስን የእኛ መናገሪያ አፍ እናድርገው ብላችሁ አስባችሁና እያሰባችሁ ከሆነ ከመሳሳት አልፋችሁ ተርፋችሁ ሳይጣን በቁማችሁ እየተጫወተባችሁ ነውና ስለ ንሳችሁን ተናዘዙና ቀኖናችሁን ብትቀበሉ ይበጃችኋል። ነገርኩ። በነፍሳችሁ አትቀልዱ። እናማ ማናችሁን ብትሆኑ ክፉ ነገር ለመናገር፣ ለመስማት፣ ለማየት፣ ለማሰብ፣ ለመሥራት እስቲ አትቸኩሉ፣ አትፍጠኑ። ከእኔ መልስ ተማሩ። የመለስኩላቸው ሁሉ እንዳየው የማያዳግም መልካም መልስ ነው። እነሱም ግን ጠይቀውና መልስ ሲያገኙ የአውሬ ድምፅ ሲሰሙ በሩቁ በሮ እንደሚሄድ ሰው የእኔም ድምፅ የአውሬ ድምፅ ሆነባቸው መሰል በዛው በሩቅ በረው ጠፉ። እኮ ለምን አሁን እኔም በተራዬ መልስ ስጡኝ እንጂ ማለት እችል ነበር፣ ግን አልፈልግም። ደግሞም አትሰጡኝም። ማንነታችሁን እንኳን ራሳችሁ እኔም ተረዳኋችሁ። አወ ያለመታደል። አሁን ግን ይህንን መልእክት አይታችሁ ቸኮልክ እንጂ እኛ እኮ መልስ የጽየ ጻፍንልህ ነበር፣ ወይንም ረባታ የሆነው እንጂ ጽፈንልሃል ትሉኝ ይሆናል፣ አታፍሩምና። ከእንግዲህ ብጽፉልኝ ግን እኔ አላየውም፣ ባየውም መልስ አልሰጣችሁም። ለማንኛውም እናንተም እኔም ሁሉንም ይህንን ጠማማ ልባችንን ጠማማ ጀሯችንን ጠማማ አይናችንን ጠማማ አንደበታችንን መድኃኔ ዓለም በፈቃዱ በቸርነቱ ብቻ ይማረን። ሌላ የምለው የለኝም። ይህንን ሁሉ የምጽፍላችሁ የምኝታ ሰዓቴን በመተውና የኩላሊቴን ሕመም በመቻል ተቀምጬ ነው። ለክፋት ብቻ በነገር የምትኖሩ ክርስቲያን ተብዬዎች አወያችን ከፊታችሁ ያለችውን የጨለማ ቀን እንዴት ትችሏት ይሆን? ማለፍስ አታልፏትም። ከዚያም ዲያብሎስና ሲኦል ይጠብቋችኋል። መልካም የሲኦል መንገድ ቤትና ኑሮ ይሁንላችሁ። ምስጋና ለመድኃን ያለምና ለእናቱ ለመቤታችን ለድንግል ማርያም ይሁን። ተጻፈ ከአምኃ ኢየሱስ ገብረ ዮሐንስ ከምድረ ላዕላይ ግብጽ፣ ገዳመ አስቄጥስ ሚያዝያ 3 2013 ዓ.ም ተፈጸመ።